በስም አብ ወልዱ መንፈስ ቅዱስ አህዱ አምላክ በአብ ወልዱ በመንፈስ ቅዱስ ስም አንድ አምላክ ብዬ በማመን ረዳት እግዚአብሔርን አጋዥ እና ጥግ በማድረግ ጀምራለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ልጆች፣ ይህም አምላክ የቅድስት ድንግል ማርያም ቤተሰቦች በወደደን ባከበረን ከሞት ባነሳን በሕያው አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ በእያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ለዛሬ እንግዲህ የምናነሳው አንድ ሀሳብ አለ። እሱ ምንድን ነው? ኑሮዬ ከምርጫዬ በተቃራኒ ነው ብሎ አንድ ሰው መልእክት ልኮልን ነው። ኑሮዬ ከምርጫዬ በተቃራኒ ነው፣ የምኖረውን ኑሮ የምረጥኩት አይደለም። ስለዚህ ምርጫዬን መኖር የምችለው መቼ ነው? እና እግዚአብሔር የጠየኩትን ሊያደርግልኝ ፈቃደኝ አይደለም ማለት ነው ብሎ አንድ ተመልካቻችን ያደረሰንን ጥያቄ፣ ከአንድ ተመልካች የመጣልን ጥያቄ ነው እንግዲህ ዛሬ መነሻ አድርገን ውይይታችንን የምንቀጥለው፣ ትምህርታችንን የምንቀጥለው ማለት ነው እግዚአብሔር እኔንም እንድናገር እናንተንም ለመስማት የበቃን እንዲያደርገን ቅዱስ ፈቃድ ይሆነልን። ከእግዚአብሔር የሆነውን እንጂ ከእግዚአብሔር ያልሆነውን መልዕክት እንዳላስተላልፍ ለእኔም ጸልዩልኝ፣ እናንተም ለሕይወታችሁ የሚረባውን የሚጠቅመውን ነገር በልባችሁ እንዲያኖር ልክ እንደዛው መጸለይ ይገባናል። ጉባኤ ሲጀመር ለሚያስተምረውም ለሚሰማውም ለሁለቱም ይጸልያል። የጉባኤ መግቢያ ጸሎት ለሁለቱም ነው ጥቅሙ፣ ለሚያስተምርም ለሚሰማም ማለት ነው። ወደ ጥያቄያችን ስንመለስ እንግዲህ የጠየቀን ጠያቂያችን ወይም ደግሞ ተመልካቻችን የጠየቀው ጥያቄ ለሁላችንም ይሆናል ብዬ በማሰብ ነው እንግዲህ መርጬ ወደ እናንተ ማድረስ የፈለግኩት። ኑሮዬ ከምርጫ በተቃራኒ ነው። ያ ማለት አሁን የሚኖረው ኑሮ አይወደውም፣ መጀመሪያም አልመረጠውም። እሱን ነው የሚያሳየው። እንግዲህ ጥያቄው እንደተረዳ ነው ከሆነ ማለት ነው። አንዳንዴ የምንመርጠው ወይም ያሰብነው ልንኖረው የምንመርጠው ምናስበው ነገር ላናገኘው ላንኖረው እንችላለን። አንዳንዴ ዘግይቶ ልንደርስበት እንችላለን። አንዳንዴ ደግሞ ጭራሽ ላንደርስበትም እንችል ይሆናል። ግን እኛ ራሳችን እየመረጥ ነው ደግሞ ልንኖረው የፈለግነውን ኑሮ እንደው ለእኛ ለሕይወታችን የሚጠቅም እና የማይጠቅም መሆኑን የምናውቅበት ምንም አይነት ማስረጃ የለን፣ እውነት ለመናገር ምክንያቱም በመጽሐፍ ከመጀመሪያዎቹ ሰዎች ከአዳምና ከሔዋን ጀምሮ ሊኖሩት የወደዱትን የፈለጉትን ነገር እንዲመርጡ እግዚአብሔር ፈቅዶላቸዋል። ያ ማለት ምንድነው? ነፃ ፈቃድ የሚባለውን ነገር ሲፈጥረን ጀምሮ ስለሰጠን ማለት ነው። እንኳን እኛ የሰው ልጆችን እያንዳንዱን ፍጥረት እኮ እግዚአብሔር የሰጠው ስጦታ አለ። አ እኛ ደግሞ ነፃ ፈቃዳችን ከእግዚአብሔር የተቀበልናት ልዩ ስጦታ ናት። ለሰው ልጅ ብቻ የተሰጠች ነፃ ፈቃድ ለመላእክትም ለሰው ልጅ ያለቻቸው አንዲት ልዩ ጸጋ ናት ይች ያንን ምርጫ ተጠቅመው ያንን ነጻ ፈቃድ ተጠቅመው አዳም እና ሔዋን ዕፀ በለስን የበሉት እኮ ያችን ነጻ ፈቃዳቸውን ተጠቅመው ነው። ስለዚህ ይሄ ማለት ምን ማለት ነው? እግዚአብሔር የፈቀደላቸው ሕይወት አለ የመረጠላቸው መንገድ አለ። በገነት አኖሯቸዋል። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ስምንት ላይ ስንመለከት በምስራቅ በኩል የተከላትን በአራቱ አፍላጋት የተከበበችውን ወይም የአራቱ አፍላጋት መገኛ የሆነችውን ኤደን ገነትን ሰጥቷቸዋል እግዚአብሔር። ሌላውንም ሌላውንም ነገር እንግዲህ ኦሪት ዘፍጥረት ምዕራፍ ሁለት ላይ ስትመለከቱ ለአዳም የተሰጡ ስጦታዎች አሉ። ከኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ጀምሮ የአዳም ስጦታዎችን ትመለከቷቸዋላችሁ። እግዚአብሔር ስድስት ቀን የሰራውን ስራ በጠቅላላ ለሰው ልጅ ነው የሰጠው። ያን ሁሉ ሰጥቶ እግዚአብሔር ጸበለስን እንዳይበላ እንደከለከለው በገነት መካከል ካለ ዛፍ በስተቀር ሌላ ምንም ነገር እንዳይበሉ እንዳልተከለከሉ ያንንም ከለከለን አ እንዳንበላ ከለከለን። የተባለው አትብሉ ብሎናል። ያንንም እንዳንሞት ፈልጎ ነው ብለው ራሳቸው ነግሮናል። ነፃ ፈቃዳቸውን ተጠቅመው ግን ያደረጉት የወሰዱት እርምጃ ምንድን ነው? ጸበለስ መብላት። ያ ማለት ለመረጡት ኑሮ ራስን ማዘጋጀት ማለት ነው። እንደ እግዚአብሔር ሆኖ መኖሩ ስለነበረ ምርጫቸው፣ ፍላጎታቸው ጸበለስን መብላታቸውም እናውቃለን ላቸው ግን ጠቅሟቸዋል ወይ ነው። አንዳንዴ ሁላችሁ የመረጥ ነው ኖሮ እና ምን ኖሮ ኖሮ ሁለቱ የትኛው ነው የሚጠቅመን የሚለውን ነገር መጀመሪያ ላይ ማየት ጠቃሚ ነገር ነው። እግዚአብሔር ሰዎችን በስንፍናቸው ምክንያት ካላስቀረባቸው በስተቀር በፍጹም ትጋት ውስጥ እየኖሩ እያለ የሚያስደስታቸውና ደስ የሚያሰኘው ኖሮ ሊከለክላቸው በፍጹም አይችልም እግዚአብሔር ምክንያቱም እግዚአብሔር ለሰው በመጀመሪያ ይኖርበት ዘንድ የመረጠለትን ነገር ተመልከቱት። ብቻውን የሆን ዘንድ መልካም አይደለም ብሎ ረዳት የፈጠረለት እግዚአብሔር አይደለም እንዴ? አዳም የደንገነትን በምስራቅ በኩል እንዲተክልለትና እና አራቱን አፍላጋት ከዚያ እንዲያመነጭለት ጠይቆ ነበር እንዴ? አልጠየቀም። አ ሳንጠይቅ ይህን ሁሉ ስጦታ ሰጥቶናል። አዳምን ሳይፈጥረው ገና ምን ብሎ ነበር እግዚአብሔር? በሰማይም በምድር ለሚንቀሳቀሰውን ፍጥረት በጠቅላላ ይገዙ ዘንድ ነው ከመይኮንን ጎሙ ለአሳተ ባሕር ወለ ኩሉ ዘይታ ወስድ ይበምር ነው የሚለው በባህር የሚንቀሳቀሰውንና በምድርም ላይ የሚርመሰመሰውን በጠቅላላ እንዲገዙ ይላል። ተመልከት፣ በልብ የሚሳብ አለ፣ በእግር የሚሽከረክር አለ፣ በክንፍ የሚበር አለ፣ በደመ ነፍስ ጸንቶ ያው ሆኖ የሚኖር አለ፣ በባህርም በየብስም የሚኖር ፍጥረት። ይህን ሁሉ አለቅነት፣ ይህን ሁሉ ስልጣን ሲሰጥ እግዚአብሔር ለሰው ልጅ ተጠይቆ ነው የሰጠው። ለሰው ልጅ የሚስማማውን ነገር በመምረጥ እንደ እግዚአብሔር ያለ አባት አለ። ምክንያቱም እግዚአብሔር ፈጣሪያችን ብቻ አይደለም አባታችንም ጭምር ነው። ልብ ብላችሁ በደንብ ይዙት። ለእግዚአብሔር ፍጥረቶቹ ብቻ አይደለንም እኛ ቤተሰቦቹም ጭምር ነን። ተመልከቱት። ሰው ለልጆቹ የማይሆን ነገር ሊመርጥ ይችላልን? ና ይሄ በእውነቱ ሊታሰብ የሚችል ነገር አይደለም። ከእግዚአብሔር አደጋ የሚስማማ ነገር አይደለም። ሕፃናትን ዳቦ ስጡ ቢሏችሁ የምትወዷቸውን የወለዳቸዋቸውን ህፃናት ዳቦ ስጡ ቢሏችሁ ልብ ልቡን እየመረጣችሁ እንደምትሰጧቸው ክርስቶስ እኮ ያስተማረን እሱ ነው። ከእናንተ መካከል አይደለም የሚለው በማቴዎስ ወንጌል ምዕራፍ ሰባት ላይ ስንመለከት ከእናንተ መካከል ልጁ ዳቦ ስጠኝ ብሎ ቢለም ነው ሌላ ነገር የሚሰጠው ድንጋይ የሚሰጠው አለ? እንዲያው ጥርሱን ይስበራው ብሎ ድንጋይ ሊሰጠው የሚችል ይጉራ ሰው ብሎ ጠጠር ሊሰጠው የሚችል ሰው አለ የለም ይላል። እንቁላለች ቢለም ነው ጂንጥ ሊሰጠው የሚችለው ሰው አለ ወይ ይላል፣ የለም። እግዚአብሔርም ልክ እንደዚያ ነው። የሰው ልጅ ወይም ህፃናት በተለይ ገና ክፉና ደጉን ለይቶ ማወቅ ደረጃ ላይ ያልደረሰ ማንኛውም ሰው በዳቦ ፋንታ ሌላ ነገር ሊለምን ይችል ይሆናል አ ወይም የዳቦውን ልብ ልቡን እያወጣቸው ስትሰጧቸው ቅርፊቱን እንድትሰጧቸው ሊጠይቁ ይችሉ ይሆናል። ግን ጉረሯቸውን እንደሚዋጥጣቸው ጥርሳቸውን እንደሚገላምጣቸውና እንደሚያስቸግራቸው ስለምታውቁ ልትሰጧቸው አትችሉም። እግዚአብሔርም ልክ እንደዚህ አይነት ነገሮችን ያደርጋል በሰው ሕይወት ውስጥ ማለት ነው ተመልካቾች። እና አንዳንዴ እኛ የመረጥነው ነገር ለእኛ ላይጠቅም ይችላል። እግዚአብሔር የመረጠልን ነገር ግን ለእኛ በጣም ጠቃሚ ነው። አረጋዊ መንፈሳዊ ምን ይላል መሰላችሁ እኔ ከመረጥኩት ጣፋጭ ነገር ይልቅ አንተ የመረጥክልኝ መራራ ነገር ለእኔ ይሻለኛል፣ ይላል። ተመልከቱ፣ እግዚአብሔር የሚመርጣቸው መራራ ነገሮች ለሰው በጣም ጠቃሚ ሆኖ ይገኙ፣ እኛ የመረጥናቸው ጣፋጭ ነገሮች ግን ለእኛ ጠቃሚ ሳይሆኑ የሚገኙበት አጋጣሚ በጣም ብዙ። ምክንያቱም እግዚአብሔር አይሳሳትም፣ ሰው ግን ይሳሳታል። እግዚአብሔር የሚመጣውን አውቆ ይመርጣል። ሰው ግን የሚመጣውን ሳያውቅ አሁን ላይ ያለውን ነገር ብቻ በማየት ይመኛል፣ ይመርጣል። ስለዚህም ሁሉን የሚያውቀው እግዚአብሔር የመረጠልን ኑሮ ብንኖር አይሻልም? ምንም በዚያው ስላይ አሁን እየኖርከው ያለው ኑሮ አሁን እየሄድክበት ያለው የህይወት መስመር ለአንተ ተጠቃሚ ቢሆንስ? ምንም ታውቋል? ምን የምናውቀው ነገር የለም። አሁን ላይ እጃችን ላይ የደረሰው እጃችን ላይ ያለው የምንኖረው ኑሮ እርግጥ ነው መራራ ሆኖ አስቸግሮ ሊሆን ይችላል። በትዳራችን ደስተኞች ላንሆን እንችላለን። በሀብታችን ደስተኞች ላንሆን እንችላለን። ትናንት ስንመኘው የነበረውን ሹመት ዛሬ ስንደርስበት ደስታ ላይሰጠን ይችላል። ትናንት ስንመኘው የነበረውን ሀብት ዛሬ ስንደርስበት ምንም እርካታ የሌለ ሆኖ አስቸግሮ ሊሆን ይችላል። በጠቅላላው ትናንት የለመናቸው ነገሮች ዛሬ እጃችን ላይ ይገባሉ፣ ግን ደግሞ ደስታ የሚባል ነገር እናጣበታቸዋለን። እንፈልግም ምንድን ነው ምክንያቱ እሱ ካላችሁም፣ አንዳንዴ ይውላቸው ከፍሬው ዛፉ ከፍሬው ይልቅ አስቀድሞ ቅርንጫፉ በቅጠል እንደሚሞላ ማሰብ አለብን። ቅጠሉ ይቀድማል። እኛ የምንፈልገው ፍሬውን ነው፣ የሚቀድም ደግሞ ቅጠሉ ነው። ቅጠሉ መቅደም ግድ አለበት። የተፈጥሮ እና ሚቀድም የትኛውን ግንዱ ነው የሚቀድመው። የማይበላው ነገር ሊቀድም ይችላል፣ የሚበላው ነገር ደግሞ ዘግይቶ መጨረሻ ላይ ሊመጣ ይችላል ማለት ነው። በምንፈልገው በተመኘነው ሰዓት ቀድሞ ላይደርስልን ይችላል። ይህን በደንብ የተፈጥሮ ሕግ ነው ይሄ፣ አንደኛው የመጀመሪያው። ከዚያ ሲቀጥል ግን እግዚአብሔር የፍሬ ዘመን አለ ራሱን ችሎ፣ የቅጠል ዘመን አለ፣ የፍሬ ዘመን አለ። በቅጠል ዘመን ፍሬ መመኘት ፍሬ መጠበቅ የለብንም። በክረምት ወቅት ዝናብን እንጠብቃለን። በበጋ ወቅት ደግሞ ፀሐይን እንጠብቃለን። እግዚአብሔር በበጋ ዝናብን በክረምት ደግሞ ፀሐይን ቢያመጣብን እንቸገር አይደለም? ተፈጥሮ ስራ እሷ ታስቸግረን አይደል? እግዚአብሔር ግን ሁሉንም በጊዜው እና በሰዓቱ በሚያስፈልገው ጊዜ ነው ያደረጋቸው ማለት ነው። ስለዚህ እግዚአብሔር የማይሳሳት አምላክ እንደመሆኑ መጠን የሰጠን ኑሮ አክብረን አመስግነን መቀበልን መልመድ ይኖርብናል። እኛ የምናስበው የምንጠብቀው እንደ ራእያችን እንደ ህልማችን ቢሆን ኖሮ ልክ እንደ ዮሴፍ ማለት ነው። ዮሴፍ ራእይ ያየው እኮ ወንድሞቹ ሲሰግዱለት ነው እንጂ ወንድሞቹ ሲሸጡት ራእይ አላየም። በህልሞ የተመለከተው የሚሸጡትን ወንድሞቹን አይደለም፣ የሚሰግዱለትን ወንድሞቹን ነው። ተመልከቱት። ግን ምንድን ነው የገጠመው? በቀበሮ ጉድጓድ ሲጥሉት ነው መጀመሪያ የገጠመው ነገር፣ እሱ ነው ተመልከቱት። ያኔ በቀበሮ ጉድጓድ የጣሉት ጊዜ አማሩ አልቅሶ እግዚአብሔርን እንደተራገመ እግዚአብሔር ላይ እንዳዘነ የሚነግረን መጽሐፍ የለም። ያን ጊዜም ምንም አልተናገረም። ሲሸጡትም ዝም ነው ያለው። የታለ ህልም የታለ ራእዩ የታለ ምኞቱ? እሱን ስንመለከት በጣም የሚገርም ታሪክ ውስጥ ያስገባናል ማለት ነው። ስለዚህ ዮሴፍ አላሰበውም። ያሰበው ሌላ ነው። የገጠመው ነገር ደግሞ ሌላ ነው። በህልሙ ያየው ነገር ሌላ ነው። የገጠመው ነገር ደግሞ አሁን ላይ እጁ ላይ ያለው ኑሮ ደግሞ ሌላ ነው። ተሸጦ ለባርነት ሄደ። በጣም የሚገርመው እኮ ለባርነት የተሸጠው ዮሴፍ ገዥ ሆኖ መምጣቱ ነው አይደል? በኋላ እኮ የሚያስደንቅ ሕይወት ውስጥ ሊያስገባ ምናልባትም ዛሬ ያልመረጥከው ኑሮ እንድትኖር ያደረገ እግዚአብሔር የመረጥከው ኑሮ አጣፍጦ ሊያመጣ ልፈልጎ ሊሆን ይችላል። ባልጠበቅነው ጊዜ እና በሚያስፈልገን ጊዜ ለእኛ ብቻ አይደለም ለሌሎችም ጠቃሚ በምንሆንበት ጊዜ ሊሰጠን ፈልጎ ሊሆን ይችላል። ምናልባት ዛሬ የምንመኘው እ ሀብታም መሆን ነው። ዛሬ እግዚአብሔር ሀብት ቢሰጠን ዛሬ ላይ እንጠቀምበት፣ ነገ ቢሰጠን ግን ያንን ሀብት ልንጠቀምበት ምንችል እድል እውቀት ሊኖረን ይችላል። ስለዚህ እግዚአብሔር የምንጠቀምበት ደረጃ እስክንደርስ ድረስ ያዘገየዋል ማለት ነው። አንዳንዴ አባቶች አንዳች ነገር ይመኙልንና ወይም ይሰበስበው ሀብት ያዘጋጁልንና ሊሰጡን ሊያወርሱም ግን ነፍስ እስክናውቅ ድረስ ያዘገዩታል ማለት ነው። በባህታውያን ታሪክም እንዲህ ዓይነት ታሪክ ያላቸው ቅዱሳን አሉ ጳውሊና ጴጥሮስ አሁን ርዕሰ ባህታውያን ጳውሊ የምንለው ጴጥሮስ የሚባል ወንድም ነበረው። አባታቸው ሲሞት የሁለቱም አባት ለትልቁ ልጅ ነው ሀብቱን ሰጡ። የሞተው ልጄ ወደ ማወቅ ሲደርስ ይህን ሀብት መጠቀም ማስተዳደር የሚችልበት ደረጃ ሲደርስ ስጠው ብሎት ነው የሞተው። እሱ ከሞተ በኋላ ግን ትልቁ ወንድሙ ገና እድሜ አልደረሰም እያለ ሀብቱን የቀማው ነበር ይላል። ሊያስቀርበት ፈልጎ እንዲህ አይነት ችግሮችን እንዲህ አይነት ነገሮችን ይነግረው ነበር። በመጨረሻ ሪን ሰባይታ ጳውሊ ከወንድሙ ጋር ተካሶ በዳኛ አስፈርዶ ገንዘቡን ለመቀበል በሚሄድበት ጊዜ አንድ ባለጸጋ ሞቶ ወደ መቃብር ሲወርድ አገኘ። ተመልከት፣ እግዚአብሔራችን ከነበር የሚጠብቅ ማለት ነው። ያ የሞተው ባለጸጋ ለጳውሊ ሕይወት ዘርቶበታል። ተመልከት፣ ያኛ ወደ መቃብር እየወረደ ነው። ይሄ ደግሞ ለዘላለም ሕይወት የሚያበቃውን ምክር ከዚያ ከሞተው ሰው እያገኘ ነው። ማነው የሞተው? እገሌ የሚባለው በሀገሪቱ የታወቀው ባለሀብት ነው የሞተው እኔ ወንድሜን ከስሽ ሀብት ላገኝ እሄዳለሁ። ይሄ ሰው ግን ጥሎት ወደ መቃብር እየወረደ ነው። ለካ ጥሎት ወደ መቃብር የምንወርደውን ሀብት ነው ከወንድሜ ጋር ምጣለ አለና ወንድሙን፣ ይቅርታ ወንድሜ ክሱን ትቸዋለሁ፣ ሀብቱም አንተን መስሎ ይኖር ብሎ ወደ በረሃ ገባ። ከዚያ በኋላ ጳውሊ እንግዲህ ሬሰ ባሕታውያን ጳውሊ ጳውሎስ ወይም ደግሞ ጳውሊ ብለን የምንጠራው ሬሰ ባሕታውያን በእንጦንስ ዘመን የነበረ ከቅዱስ እንጦንስ ጋር ተገናኝተዋል ሁለቱ ቅዱሳን እና ከሰማይ መና እየወረደለት እስከመመገብ ድረስ የደረሰ ትልቅ ጻድቅ ነው ጳውሊ ማለት ነው። እና በዘጠና እግዚብሔርን እግዚአብሔርን እያገለገለ እንደሰገደ ነው፣ እንደተንበረከከ ነው ሙቶ የተገኘው መጨረሻ ላይ ማለት ነው። እና መላእክት የሚጎበኙት ማዕረጉ፣ ክብሩ ከኪሩቤል ጋር እንዳንዱ እስኪሆን ድረስ ትልቅ ጸጋ አገኝቶ ነው በምድር ላይ ይሄዱ። እንዲሁም እግዚአብሔር ምን ይላል? ቅዱስ እንጦንስ መጨረሻ ላይ ጳውሊን ቀብሮ ወደ እሱ የሚኖርበት ቦታ ላይ ለመኖር ሂዶ ነበር ይላል ጠይቆ ነበረና እና እግዚአብሔር ምን አለው እሱም ባየውበት ቦታ ሌላ ሰው ማየት አልፈልግም አለው። እግዚአብሔር ይላል በስንክሳራችን ላይ ታሪክ ተጽፏልና፣ እስከዚህ ድረስ ተመር በምድር ላይ ዘይከውን ኩሉ ዓለም ሴት አትስርተርሱ ነው የሚለው። ዓለም በሙሉ ቢሰበሰብ የዓለም ገንዘብ በሙሉ ቢሰበሰብ የአንዲቱን የራስ ጠጉሩን ዘለላ የምታክል ክብር የለውም ይላል። የዓለም ሀብት በጠቅላላ አንዲቱን የራስ ጠጉሩን ዘለላ መግዛት አይችልም ማለት ነው። ተመልከት እንግዲህ፣ አሁን ከወንድሙ ጋር ተጣልቶ ተካሶ የሚያገኛት ሀብት አንድ እርሻ ማትገዛ ልትሆን ትችላለች። አሁን ግን አንዲቱ የራስ ጠጉሩ ዘለላ በዓለም ሀብት በጠቅላላ ብትመዘን አትገናኝም ማለት ነው። በጣም ውድ የሆነ ፀጋን ነው ያገኘው። ምናልባትም እግዚአብሔር ለዚህ ይሆናል የሚያዘገየው። አንዳንዴ ያልመረጥነውን ኑሮ የሚያኖረን ወደ መረጥነው ሕይወት ስንገባ እንዳንወድቅ ስለሚፈልግ እየጠበቀ ያንን የመረጥነው ኑሮ ሲሰጠን እንዳንሰናከል ስለሚፈልግ ያዘገየዋል ማለት። ተመልከቱት ሐዋርያትን የጠራቸው እኮ ሰው አጥማጆች ትሆናላችሁ ብሎ ነው። ግን ወዲያውኑ እንደጠራቸው ሰው አጥማጆች እንዲሆኑ ሐዋርያት አድርጎ ሾሞ ሰዷቸዋል እንዴ? አላደረጋቸውም። እስከ ሶስት ዓመት ከሶስት ወር ድረስ እያስተማራቸው ከእሱ ጋር እሱን እያዩ እንዲቀጥሉን ያደረጋቸው በልዩ ልዩ ተአምራት በልዩ ልዩ ትምህርት ካነጻቸው ከሰራቸው በኋላ ነው። ከሶስት ዓመት ከሶስት ወር በኋላ ምን አደረጋቸው? እጁን ጫናቸውና ባረካቸው። ራሳቸውን እንደሚችሉ ዓለምን እንደሚያድኑ ሲያስብ ሲያውቅ ምን አደረገ? በባህርያዊ እውቀቱ ዓለምን እንደሚያድኑት ካወቀ በኋላ ትቷቸው ወደ ሰማይ አደረገ ማለት ነው። ከዚያ በኋላ ቤተክርስቲያንን ሰጣቸው፣ አደራ ሰጣቸው። መንጋዎችን ጠብቅ ብሎ አይደለ ጴጥሮስ የሰጠው? ተመልከቱ። ከስቅለቱ በፊት ጴጥሮስ እንኳን መንጋውን ሊጠብቅ ራሱን ማዳን የማይችል ሰው ነበር። በጣም ፈሪ ማለት ነው። አንዲት ሴት ድል የነሳችው ሰው ነው የነበረው ቅዱስ ጴጥሮስ። በኋላ ግን ከስቅለቱ አርባ ቀን ራሱ ትልቅ እድሜ እንደሆነ ታውቃላችሁ። አርባ ቀን ምን ያህል ትልቅ እድሜ እንደሆነ የምናውቀው እኮ በቅዱስ ጴጥሮስ ነው። በአርባ ቀን ውስጥ ቅዱስ ጴጥሮስ ተሰርቶ አለቀ ማለት ነው። ጸና። ከዚያ በኋላ ትልቅ አደራ ቢሰጡት የሚረከበው ነው። አሁን ዛሬ እግዚአብሔር ያን የተመኝ ሁን ኑሮ ቢሰጠው ትችለዋለህ? ትሸከመዋለህ? የማንችልበት ዘመን አለ። ክርስቲያኖች ያደግን ይመስለናል እንጂ ያላደግን ማለት ነው። በመንፈስ ያልጠነከርን የሆንበት ዘመን ስላለ እስክንጠረክር ድረስ እግዚአብሔር ይጠብቃል። ያችን ቀን የማያውቅ እንዳይመስለን፣ እግዚአብሔር በጣም የውስጣችንን... ድክመ እኛ የደረስን ይመስለናል፣ ግን እንዳልደረስን እግዚአብሔር ያውቃል። ለዚህም እኮ ነው ቅዱስ ጴጥሮስ ከስቅለቱ በፊት እነዚህ ሁሉ ቢክዱ እኔ ግን ከአንተ ጋር ለመሞትም ቢሆን ለመታሰርም ቢሆን ለምንም ቢሆን እመኒ ለመውይት ወይ እመኒ ለተሞቅ ሆኖ በቃ ለመታሰርም ቢሆን ከአንተ ጋር እመጣለሁ ብሎ ቅዱስ ጴጥሮስ ተናገረ። ጌታ ግን ምን አለው? እኔ ግን ሦስት ጊዜ ስትክደኝ አይሃለሁ ብሎ ነው የተናገረው። ተመልከቱት። ስለዚህ የማንችልበት ዘመን ስላለ ያን እስክንችል ድረስ ያዘገየናል እግዚአብሔር እና የመረጥነውን ኑሮ በሚገባ በስኬት እንኖረው ዘንድ አሁን ዮሴፍ በቅድም እንዳነሳ ነው ከወንድሞቹ ጋር አዛ ኖሮ ቢሆን ኖሮ እኮ የአስራ ሁለት ሰዎች አለቃ ነው ሊሆን የሚችለው አይደል? ተሽጦ በመሄዱ ግን ተመልከቱት። የሀገር አለቃ ነው። ከእስማንተ ንጉስ እንደረ ፈርዖን ነው የሚለው። ከፈርዖን ቀጥሎ ሁለተኛ ሰው ነው በግብጽ ያሁን በባይድ ምድር ላይ ተመልከቱት። ከዚያስ አባቱንም ወንድሞቹንም ከረሃብ የሚያስጥል የሚያድን ለሁሉም መጠጊያ የሆነ እንደውም ምን ይሉታል አባቶቻችን ከመይስ ፍርሲ ሳይል ህዝብ ቅዱስ አባ ጊዮርጊስ ዘጋስጫ ዘምስለ ዮሴፍ ተሰይጠ ከመይስ ፍርሲ ሳይል ህዝብ ይላል። ከዮሴፍ ጋር የተሸጠው ማን ነው? ራሱ እግዚአብሔር ነው ይላል። እግዚአብሔር አብሮ ተሸጧል። ለምን? በግብፅ ሄዶ ግብፅ ላይ ቆይቶ ህዝቡን ከረሃብ ያድናቸው ዘንድ ነው፣ ምግብ ሊሰፍርላቸው። ከዮሴፍ ጋር የተሸጠው እሱ ነበር ይላል። በባርነት ውስጥ ማለፍ ግድ ሊሆን ይችላል፣ የመረጥከው ኑሮ ላይ እስክትደርስ ድረስ በባርነት ሕይወት ውስጥም ልታልፍ ትችላለህ፣ ትገደዳለህ ማለት ነው። እና ይሄን ዛሬ እያለፍንበት ያለው መንገድ እግዚአብሔር የፈቀደልንና የመረጥነው የጠየቅነው ጥያቄ እስኪመለስልን ድረስ የምንኖረው ነው። ዛሬ ሊመረን ይችላል። ግን እውነት ለመናገር እግዚአብሔር የመረጠልን መራራ ነገር አጣፍጠን እንደ ጣፋጭ ነገር አድርገን መቀበልን መልመድ ይኖርብናል። እግዚአብሔር የመረጠልን ደዌ ከሆነ ከጤና የሚሻል ደዌ እንዳለ ማወቅ አለብን። እግዚአብሔር የመረጠልን ድህነትን ከሆነ ከሀብት የሚሻል ድህነት እንዳለ ማወቅ ይኖርብናል። አንዳንዶቹ ድሃ ሆነው ከእግዚአብሔር ጋር መኖር ይቻላሉ፣ አንዳንዶቹ ደግሞ ሀብታም ሆኖ ከእግዚአብሔር ጋር መኖር ያልቻሉ ስላሉ ማለት ነው። አሁን በእውነት የሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለውን ባለጸጋና ድሃ ሁለቱን ድሃና ባለጸጋ ስትመለከቷቸው የትኛውን ገጸ ባህሪ ነው ልትመርጡ የምትችሉት እናንተ? አሁን እናንተ የትኛውን ሰው መሆን ትፈልጋላችሁ ብትባሉ የትኛው ልትመርጡ ትችላላችሁ? በእርግጠኝነት ያንን መጽሐፍ ያነበበ ሰው ባለጸጋውን መሆን የሚፈልግ ማንም ሰው የለም። እንግዲህ በሰው ሰውኛው ግን የባለጸጋው ሕይወት በጣም ቀጭን የተልባ እግር ልብስ ለብሶ ምን ልብላ ቢል የሚበላው ምን ልጠጣ ቢል የሚጠጣው ተስተካክሎ ተሟልቶ የሚዘጋጅለት የሚመጣለት እንኳን ያሰበው ያላሰበው እንኳን የተናገረው ያልጠየቀው የሚደረግለት ሰው እኮ ነበር አይደል? በኋላ ግን የዘላለም ስቃይ እኮ የጠበቀው ተመልከቱት። በተቃራኒ ሆነ። ህይወት ትገለብጣለች፣ እንደዚያ ናት። ያ ድሃ በመንግስተ ሰማያት ተድላ ደስታ በሚፈስበት ስፍራ ላይ፣ ወንዞች በሚፈሱበት ስፍራ ተቀምጦ ይመለከተው ነበር ይላል። ያ ባለጸጋ ደግሞ በተቃራኒው ምን ሆኖ ነበር? በሚያቃጥል እሳት ውስጥ በሚለበልብ መከራ ውስጥ ነበረ ይላል። እንዲህ ከመሆን ለማዳን እግዚአብሔር አንዳንድ ሀብትን ሊከለክለን ይችላል። ያ ድሀ ያልመረጥኩትን ኑሮ ነው የሰጠኝ አላለም። ቁስለኛ ነበር፣ ያልመረጥኩትን ህይወት ነው እያኖረኝ ያለው እግዚአብሔር ብሎ በእግዚአብሔር ላይ አላንጎረጎረም። ስለዚህ ክርስቲያኖች፣ ያልመረጥነውን ኑሮ የሚያኖረን እግዚአብሔር የመረጥነውን ኑሮ አስተካክሎ ሰጥቶን ተደስተንበት ጸድቀንበት ህይወታችን እንድት እንድትፈጸም በምድር ላይ ያለች ህይወታችን እንድታበቃ ስለሚፈልግ እስከዚያች ቀን ድረስ ይጠብቀናል ማለት ነው ወይም በሰማይ ስለተዘጋጀልን ተድላ ደስታ ሲል እግዚአብሔር በምድር ላይ ደስ እንዳይለን ሊያደርገን ይችል ይሆናል ግን ያን ጊዜ በሀዘን ደስተኞች በመከራም ደስተኞች ቅዱስ ጳውሎስ በሀዘን ደስ ይለኛል ይላል በመከራ ደስ ይለኛል ብሎ ተናግረዋል በሁለተኛ ቆሮንቶስ መልእክቱ ምዕራፍ ስድስት ላይ በመከራ ደስ የሚለው ነው የነበረው ቅዱስ ጳውሎስ እኛም በሀዘንም ቢሆን በመከራም ቢሆን ከእግዚአብሔር የተገኘ ከሆነ ማለት ነው። ያ ማለት ምንድነው? በስንፍናችን ወይም ደግሞ በኃጢአታችን ምክንያት የመጣ መከራ እንዳይሆን ግን መጠንቀቅ ያስፈልገናል ማለት ነው። ከዚያ ውጭ ከሆነ ከእግዚአብሔር ከሆነ ግን ከመረጥ ነው ኑሮ የተሻለ እያኖረን እንደሆነ እግዚአብሔር ማወቅ ይኖርብናል። አስራ አንድ ጎረምሶች ብቻ ከሚሰግዱለት ዮሴፍን ወስዶ ዓለም እንዲሰግድለት ማድረጉን እንዳትረሱ። ተመልከቱት። በአንድ መንደር ብቻ ከሚነግስ በዓለም እንዲነግስ እንዲታወቅ፣ ስሙን በመጽሐፍ ቅዱስ የታወቀ ሰው እንዲሆን ስለፈለገ እግዚአብሔር ያንን ያደርጋል። ያዕቆብንም ይዩት። አሁን ያዕቆብ ከእናትና ከአባቱ ቤት ሲወጣ ሞትን ፈርቶ ሸሽቶ የሄደ ሰው ነው ግን በሄደበት ቦታ እግዚአብሔርን በህልሙ አየ። ኦሪት ዘፍጥረት ምዕራፍ 28 ጀምራችሁ በተለይ እስከ ምዕራፍ 32 ድረስ ያለውን ስትመለከቱት በጣም የሚገርም ታሪክ ነው የምትመለከቱት። እግዚአብሔርን አየው። ከምድር እስከ ሰማይ ድረስ የተዘረጋ መሰላል ተመልክቶ የህይወቱን ውጣ ውረድ በጠቅላላ እዛ ላይ አሳይቶታል። መላእክት ሲወጡበትና ሲወርዱበት ነው የተመለከተው። ይህንን ራእይ ያየው ሞትን ፈርቶ ሞትን ሽሽት እየሄደ በነበረበት ዘመን ነው እንኳን ከእግዚአብሔር ከእናትና ከአባቱ እንኳን ምንም ሀብት እንደማያገኝ ተስፋ በቆረጠበት ዘመን ከእግዚአብሔር የተሰጠውን ስጦታ መመልከት ያስፈልጋል ይሁላችሁ ያ ስደት ያ መከራ ያ ፍርሃት ያ ሽሽት ይዞት የመጣውን በረከት መርሳት የለብንም አሁን እየኖራችሁት ያላችሁት አስቸጋሪ ኑሮ ይዞት የሚመጣውን በረከት የምታውቁት ነገር የለም እግዚአብሔር ብቻ ነው ጫፉን ነው የሚያውቀው ያ ያዕቆብ ያየው መሰላል ጫፉ ላይ እግዚአብሔር ነበረበት ይላል ይህ እንደ መሰላል የተዘረጋው መውጣትና መውረድ የበዛበት ህይወታችን፣ መሰላላማው ህይወታችን ጫፉ ላይ እግዚአብሔር ካለበት ምንም ችግር የለውም። አትፍሩ ክርስቲያኖች፣ መፍራት የለብንም። እግዚአብሔር ያለበት ቦታ ላይ ስንደርስ ምንም የፈለግነውን ነገር መሆን ስለምንችል ማለት ነው። ከዚያ በኋላ ሂዶ እንኳን እዛ በሄደበት በስደት በሄደበት ምድር ላይ የጠየቀውን ቀርቶ ያልጠየቀውን ሰጡት አይደል፣ የሚለው ራሔልን ጠየቀ፣ ለያን ሰጡት። የወደደውን ሳይሆን ያልወደደውን ሰጡት ማለት ነው ለወደደው ነገር ተገዝቶ ነበር፣ ያልወደደው ነገር ሆነበት መጨረሻ ላይ። በኋላ ደግሞ የወደደውን ነገር ለማግኘት እንዲሁ ዘግይቶም ቢሆን ደግሞ ሌላ ነገር ሌላ መገዛት ግድ ብሎታል። ደሞዙን ለዋወጡበት ያ ሁሉ ፈተና ሲደርስበት እግዚአብሔር ደግሞ እለት እለት እሱን ይባርክ ነበር ይላል። እግዚአብሔር እለት እለት እናንተን ይባርካል። ጠላት ደግሞ በእናንተ ላይ በየቀኑ ሴራ ይሰራል። በየቀኑ ውጊያውን ይለዋውጣል። የአይቆብ ንግግር ስንሰማ ከሚስቶቹ ጋር ሲነጋገር ምንድን ያለው አባታችሁ በየቀኑ አስር ጊዜ ደግሞ ዜን ቀያየረብኝ ይላል። አስር ጊዜ ጠላት በእናንተ ላይ ጦሩ ሊቀይር ይችላል። አንድ ቀን ጠላት ያስነሳባቸዋል። አንድ ቀን አንድ ቀን እንደው በቃ ያላሰባችሁት መከራ መጥቶባችሁ ልታዝኖ ያደርጋችኋል። አንድ ቀን ልጅ ይታመማል። አንድ ቀን ሚስት ትታመማለች። አንድ ቀን ባል ይታመማል። ብቻ በእያንዳንዱ ቀን ጠላት የእናንተ ቤት ውስጥ አንዳንድ ውጊያዎችን ያደርጋል። አንዳንድ ቀስት ይወረውራል ማለት ነው። አስር ጊዜ ጠላት ነገሮችን ቢለዋውጥም ግን እግዚአብሔር ደግሞ እለት እለት እናንተን እንደሚባረክ ማስባል የሚባረካችሁ አምላክ ከእናንተ ጋር አለ። በመጨረሻም ያዕቆብ ራሱ መሰላሉ ላይ የነበረውን እግዚአብሔርን ወርዶ በአካል ተገናኝቶታል፣ አግኝቶታል። በአካል አገኘ። ኦሪት ዘፍጥረት ምዕራፍ 32 ላይ እንደምንመለከተው ታገለ እኮ ነው። ከሰውም ከእግዚአብሔርም ጋር ታግሎ አሸነፍክ ነው የተባለው። መጨረሻ ታግሎ ማሸነፍም መልመድ አለብን። በእውነት ክርስቲያኖች በቃ ከሰውም ከእግዚአብሔርም ጋር ታገለ፣ በመጨረሻ አሸነፈ። ካልባረከኝ አልለቅህም አለው፣ ባረከው። ዘርህን አበዛዋለሁ የሚለውን የአባቶቹም ቡራኬ እንደገና ደገመለትና ና እግዚአብሔር ሸኘው ማለት ነው፣ ወደሚሄድበት ሀገር ላይ። የተወደዳችሁ እግዚአብሔር ቤተሰቦች፣ ታግለን ስናሸነፍ የምናገኘው በረከት ቀላል እንዳይመስላቸው። ከሰውም ከእግዚአብሔርም ጋር መታገል ግን መልመድ ይኖርብናል። አንዳንድዴ እግዚአብሔርም የተወን ሊመስልን ሊመስለን ይችላል ሰዎችም በየቀኑ በእኛ ላይ የሚያሴሩ በኛ ላይ የሚዶልቱ በእኛ ላይ በቃ ነገር የሚሰሩ ሊመስለን ይችላል ላይሆንም እኮ ይችላል ሊመስለን ግን ይችላል በዚያ ሁሉ መካከል እናንተን የሚረዳ እግዚአብሔር ከሁሉም የበረታ ከሁሉም የጸና መሆኑን ማወቅ ይገባል ክርስቲያኖች ይህንን ነው በዛሬ እንግዲህ የምላችሁ ከመረጥነው ይልቅ ያልመረጥነው ኑሮ ለእኛ የተሻለ ሊሆን እንደሚችል ማሰብ ይኖርብናል ብዙ ትልልቅ ሕይወት ያላቸው ትልልቅ ቅድስና ያላቸው ቅዱሳን ትልልቅ ክብር ያላቸው ቅዱሳን ያልመረጡትን እግዚአብሔር የመረጠላቸው ኑሮ ይኖሩ ናቸው። አብርሃምን ተመልከቱት። አገር የመረጠለት ማን ነው? እግዚአብሔር አይደለም እንዴ? አገር የመረጠለት እግዚአብሔር ነው። ማርና ወተት የምታፈሰው ምድር አብርሃም የት ያውቃታል? አያውቃትም። አገር የመረጠለት ራሱ እግዚአብሔር ነው። እዛ በመረጠለት ቦታ ሄዶ ሲኖር ነው እግዚአብሔር አከበረው። ከአብርሃም እንደሚወለድ እግዚአብሔር ራሱ ወርዶ አነጋገረው። ዘርህ እንዲህ ይሆናል ብሎ እንዲያውም በዘርህ አሕዛብ ሁሉ ይባረካሉ ብሎ የመረቀው የመረጠለት ራሱ ያለ እግዚአብሔር። በመረጠልን መኖር መልመድ ይገባናል። ክርስቲያኖች ለዮሐንስ ለዮሐንስ መጥምቅ ማለት ነው። ማን ነው? በምድረ በዳ መኖርን በምድረ በዳ ማደግን የመረጠለት ማን ነው? ራሱ እግዚአብሔር ከሆነ ዮሐንስ መርጦስ? አይደለም። ሄድ ወደ ምድረ በዳ እናቱ ነበረች ይዛው ሸሸችው። እናቱም ሞተች። እግዚአብሔር እናቱ ሞተች። ዮሐንስን ግን በምድረ በዳ እግዚአብሔር አሳደገው ተንከባክቦ ማለት ነው። ዮሐንስ እድገቱ ከሰው ጋር ቢሆን ኖሮ እንደ ሰው ይኖር ነበረ። እድገቱ በምድረ በዳ በመሆኑ ምክንያት ግን ለእግዚአብሔር የተለየ ሰው ሆኖ ቀረ ማለት ነው እና ልዩ መልክተኛ ሆኖ ተመዘገበ። ተመልከት፣ ማንም ያላገኘው ማዕረግ ነው የተቀበለው መጥምቀ መለኮ ሰዎች ተብሎ ነው የተጠራ። እመቤታችን ቅድስት ድንግል ማርያም ሰው የመረጠላትን እሷ ራሷ የመረጠችው ኑሮ አይደለም የኖረችው፣ እግዚአብሔር የመረጠላትን ኑሮ ነው የኖረችው። ሐና እናቷ ለቤተ እግዚአብሔር ወስዳ ስትሰጥ ይህንን ታውቅ ነበር እንዴ? ወላዲት አምላክ እንደምትሆን ሐና ራሷ ደግሞ የእግዚአብሔር አያት እንደምትሆን ታውቅ ነበር እንዴ? አታውቅም እኮ የምታውቀው ነገር የለም። ወስዳ ለቤት እግዚአብሔር ሰጠ። እመቤታችን ቅድስት ድንግል ማርያምም የምትኖረውን ኑሮ ራሷ መምረጥ የምትችልበት ዘመን ላይ አልነበረችም። ምክንያቱም የሶስት ዓመት ብላቴና ስለነበረች ማለት ነው። የሶስት ዓመት ብላቴና አፏ እህል ያልለመደህ ልቧ ዘመድ ያልወደደ እናት ገና ስለዚህም ወሰዷት፣ በሶስት ዓመቷ እግዚአብሔር ተቀበላት። በአስራ አምስት ዓመቷ ደግሞ አስራ ሁለት ዓመት ቤተ መቅደስ ቆይታ አሁንም እንዴት ልትኖሪ ትፈቅጃለች ተብላ ስትጠየቅ ከእግዚአብሔር እንጂ እኔ በማስቡ አደለም እግዚአብሔር ያውቃል ብላን ነው የተናገረችው። በቅዱስ ኤፍሬም በወዳሴ ማርያም ላይ ተጸሮ ትብል ኢያአምር ምንተን ይላታል መልካ ወዳሴ የደረሰው ሊቅ። በኋላ ላይ ይህን ቃል ወስዶታል። ከአበሰረኝ ከመላኩ ቃር በስተቀር ሌላ እንዳላውቅ እግዚአብሔር ያውቃል ብላታል። እስክትናገር ድረስ እግዚአብሔር በመረጠላት ላት የኖረችው እመቤታችን ቅዱስ ድንግል ማርያም ናት። ተመልከቱት። በዮሴፍ ቤት መኖርን እሷ መርጠው አይደለም፣ በእግዚአብሔር ምርጫ ነው የሄደችው እግዚአብሔር በመረጠላት ኑሮ እየኖረች ችግ ወላዲት አምላክ የሚል ማድረግን የተቀበለችት አምላክ ከስጋዋ ስጋ። እግዚአብሔር ወደ ምድር በተመለከተ ጊዜ ከእሷ በቀር ማንንም አልመረጠም። የእግዚአብሔር ምርጫ ጠብቃ ምትኖር እሷ ብቻ ስለነበረች፣ በራሷ ምርጫ ማትኖር እሷ ስለነበረች እግዚአብሔር ወደ እሷ መጣ ማለት ነው። በራሳችን ምርጫ ያጣ ነውነ ህይወት በእግዚአብሔር ምርጫ ግን ተቀበል ነው መልሰን ማለት ነው። እና የእግዚአብሔር ምርጫ መልካም ነው እና በዚያ መኖርን መልመድ ይኖርብናል፣ ለማለት ነው። እንግዲህ ለዛሬ በዚህ ላይ ይበቃናል። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ከተጠየቅነው ጥያቄ አንሳር ይህን ለማለት ሞክሬያለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።